ሰላም፣ ጤና ይስጥልኝ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ሳብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ፣ ዛሬ በአውሮፓ ሊግ ማንችስተር ዩናይትድን ን ከሪያል ሶሲዳድ ምሽት አምስት ሰዓት ላይ በኦርትራፎርድ የሚያገናኘው ጨዋታ ይጠበቃል ማለት ነው። እንግዲህ ማንችስተር ዩናይትድ ይህን ጨዋታ ባለፈው ሳምንት ሪያል ሶሲዳ ሜዳ በመሄድ አንዳቻ አጥናቁ እንደተመለሰ አይዘነጋም። ዛሬስ ምን አይነት ውጤት ይመዘገባል፣ ማንስ ወደ ቀጣዩ ዙር ያልፋል፣ ማንስ ይወድቃል የሚለውን እንግዲህ ምሽት አምስት ሰዓት ላይ በኦርትራፎርድ ምላሽ የምናገኝ ይሆናል ማለት ነው። እንግዲህ ማንችስተር ዩናይትድ ባለፈው ሳምንት በፕሪሚየር ሊጉ ማለት ነው ከአርሰናል፣ እንዲሁም ደግሞ በአውሮፓ ሊግ ደግሞ ከሪያል ሶሲዳድ ጋር ጨዋታውን በማድረግ ሁለቱንም ጨዋታ አንዳቻ እንዳጠናቀቀ አይዘነጋም ማለት ነው። ዛሬስ ምን አይነት ውጤት ያስመዘግባል የሚለውን እንግዲህ በጉጉት የምንጠብቅ ይሆናል ማለት ነው። እንግዲህ በአሰልጣኝ ሩበን አሞሪም የሚመሩት ቀያይ ሰይጣናቱ ባለፈው እንግዲህ በሜዳቸው በተለይም ከአርሰናል ጋር ውጤት ሶስት ነጥብ ይዘው መውጣት የሚችሉበትን እድል ሳይጠቀሙበት ቀሩ እንጂ አርሰናልን አሸንፈው ሶስት ነጥብ ማግኘት የሚችሉበት ውጤት በእጃቸው የነበረበትን ሁኔታ መመልከት ችለናል ማለት ነው። ዛሬስ ምን አይነት አሰላለፍ ወደ ሜዳ ይዘው ይገባሉ የሚለውን እንግዲህ ምሽት አምስት ሰዓት ላይ የምንመለከት መለከተ ይሆናል ማለት ነው። የዛሬው የማንችስተር ዩናይትድ ተጋጣሚ ሪያል ሶሲዳድ በላሊጋው የደረጃ ሰንጠረዥ ወገብ ላይ ሲገኝ በሁሉም ውድድሮች ማለት ነው ባለፉት አራት ጨዋታዎች ከድል ጋር መታረቅ አልቻለም። በሳምንቱ መጨረሻ በሜዳውና በደጋፊው ፊት በሲቪያ ሽንፈት እንደደረሰበት አይዘነጋ ማለት ነው። የሁለቱ ክለቦችን የእርስ በርስ ግንኙነት ስንመለከት ሁለቱ ክለቦች ከአሁን በፊት በአውሮፓ ውድድሮች ሰባት ጊዜ እርስ በርስ እየተገናኙ ሲሆን ማንችስተር ዩናይትድ ሶስቱን በማሸነፍ የበላይነት ሲኖረው ቀሪ ሶስት ጨዋታዎችን ደግሞ አቻ ተለያይተዋል ማለት ነው። አንዱን ደግሞ ራያል ሶሲዳድ ማሸነፍ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ሁለቱ ክለቦች ለመጀመሪያ ጊዜ እርስ በርስ እየተገናኙት በ2013 በአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ ሲሆን እንግዲህ የአሁኑ የባርሴሎና ተከላካይ ኢሊኒግ ማርቲኔዝ በራሱ መረብ ላይ ባስቆጠራት ብቸኛ ግብ ማንቸስተር ዩናይትድ አንድ ለባዶ ማሸነፍ ችሎ ነበር ማለት ነው። እንግዲህ በዚህ የእርስ በርስ ጨዋታ ብዙ ጎሎች የተቆጠሩበት ከሜዳ ውጪ ሁለት ሺ አንድ ላይ በአውሮፓ ሊግ 32ቱ ጥሎ ማለፍ አራት ለባዶ ያሸነፈበትን ጨዋታ ነው ማለት ነው። ሌላው ደግሞ ከሁለት ዓመት በፊት በአንድ የአውሮፓ ሊግ ምድብ ውስጥ የነበሩ ሲሆን በኦልትራፎርድ የደረሰበት አንድ ለባዶ ሽንፈትና ከሜዳ ውጭ ደግሞ አሪያንጅሎ ጋር ናቸው። ብቸኛ ጎል በተመሳሳይ አንድ ለባዶ ማሸንፍ የቻለበትን ውጤት ማስመዝገብ ችሏል ማለት ነው። ሁለቱ ክለቦች ቀውን ቀደም ማለት ነው የቡድን ዜናን ስንመለከት በማንችስተር ዩናይትድ በኩል ስብስብ የሳሰው ማንችስተር ዩናይትድ የብዙ ተጫዋቾችን አገልግሎት ዛሬ አያገኝም ማለት ነው። ከነበረ ጉዳቶች በተጨማሪ በተለይም ባለፈው ሳምንት ከአርሰናል ጋር በነበረው ጨዋታ ከረፍት ተቀይሮ የወጣው ወጣቱ ሊኒሮም እንግዲህ በጉዳት ምክንያት ከዛሬው ጨዋታ ውጪ መሆኑን መረጃዎች እየጠቆሙ ይገኛሉ ማለት ነው። በሌላ በኩል ጉዳት ላይ የቆየው አማካዩ ሚቅ ማኑኤል ኡጋርቴ ከጉዳቱ አገግሞ ዝግጁ ሲሆን ረጅም በረጅም ጉዳት ላይ የነበረው ደግሞ ሜሰን ማውንት ምናልባት በዛሬው ጨዋታ የቡድን ስብስብ ውስጥ የመካተት እንዳለውም እድል እንዳለውም እየተገለጸ ይገኛል ማለት ነው። ሌላው በቅርብ ጊዜ የጉዳት ዝርዝር የተቀላቀለ ሀሪ ማጉዌርም ከጨዋታው ውጪ ስለመሆኑ እየተነገረ ይገኛል ማለት ነው። ሌላው በአንጻሩ ፓትሪክ ዶጉ ቅጣት በአውሮፓ ውድድሮች ስለማይፈጸም ለዛሬው ጨዋታ ዝግጁ መሆኑም ተገልጿል ማለት ነው። ስለዚህም በማንችስተር ዩናይትድ በኩል የማይሰለፉ የዛሬው ጨዋታ የሚያመልጣቸው ተጫዋቾች አልታይ ባይንዳር፣ አማድ ዲያሎ፣ ኤሌሰንድሮ ማርቲኔዝ፣ ጆኒ ኢቫንስ፣ ኮቢ ማይኖ፣ ሌኒ ዮሮ፣ ሉክሸው፣ ሃሪ ማጉዌር ሚሰን ማውንት እንዲሁም አጠራጣሪ ነው የሚሳይን ጉዳይ ማለት ነው። ስለዚህ እነዚህ ተጫዋቾች የዛሬው ጨዋታ ሊያመልጣቸው የሚችሉ ተጫዋቾች ናቸው ማለት ነው። ሌላው በሪያል ሶሲዳድ በኩል አዲስ የጉዳት ዜና ባይኖርም አንዳንድ ተጫዋቾች ምናልባት ዛሬ ወደ ቡድኑ ሊመለሱ የሚችልበትን ሁኔታ ሊኖር ይችላል ማለት ነው። ባለፈው የልግ ጨዋታ የጡንቻ ድካም ጉዳት የነበረው የገጠመው ወሳኙ አማካያቸው ማርቲን ዙምበንዲ ሙሉ በሙሉ ወደ ፊት ነሱ ስለተመለሰ ለጨዋታው ዝግጁ መሆኑንም መረጃዎች ይጠቁማሉ ማለት ነው። ሌላኛው አማካያቸው አርሴን ዘካሪያስ በማገገም ላይ ሂደት ላይ ቢሆንም ለዛሬው ጨዋታ ይደርሳል ተብሎ አይጠበቅም ማለት ነው። ስለዚህ በሪያል ሶሲዳድ በኩል ሉካ ሱሲች፣ ጆን ፓቺዮ፣ አርሴን ዘካሪያስ፣ አልቫሮ ድሬዞላ እና ጆን አሩዘንቡሩ ለዛሬው ጨዋታ እንግዲህ የመሰለፍ እድላቸው አጠራጣሪ የሆኑ ተጫዋቾች ናቸው ማለት ነው። እንግዲህ ጨዋታውን የዛሬን ጨዋታ በኢንተርናሽናል ደረጃ ብዙ ጊዜ የዳኘው የአርባ ዓመቱ ስሎቫኒያዊ ኢቫን ክሩዝሊክ በዋና ዳኝነት ይመሩታል። ጨዋታውን ማለት ነው እንግዲህ ገመታዊ አሰላለፍ ስንመለከት በማንችስተር ዩናይትድ በኩል ሶስት አራት ሶስት ኦናና፣ ዲሊት ሊንዶርፍ፣ ማዝራዊ፣ ዳሎት፣ ካስሜሮ፣ ብሩኖ፣ ዶጉ፣ ጋርናቾ፣ ዚርኪዚ፣ ሆሊንድ እንግዲህ በዛሬው አራት ሶስት አሰላለፍ ቋሚ ሆነው ይጀምራሉ ተብሎ ይጠበቃል ማለት ነው። በሪያል ሶሲዳድ በኩል አራት ሶስት ሶስት ሬሚሮ፣ ኢሎስቶንዶ፣ ዙሚሊዲያ አጉዮርድ ሙዝ ቱሬንቴስ ዙምበንዲ ሚንዴስ ቫሬንስታ ኩቦ እና አያዛባል የዛሬው የሪያል ሶሲዳድ ቋሚ ተሰላፊዎች ይሆናሉ ተብሎ ይጠበቃል ማለት ነው። የውጤት ግምቶችን ስንመለከተው በርካታ የሚዲያ ተቋማትና ቁማር ድርጅቶች ምንም ያህል ጥሩ አቋም ላይ ባይገኝም ማንችስተር ዩናይትድ የዛሬውን ጨዋታ አሸንፎ ወደ ሩብ ፍጻሜው የማለፍ የተሻለ ድል አለው የሚለውን ውጤት አስቀምጧል። ማለት ነው። በግል የተናጠለ ድንቅ ብቃት ላይም ተናጠል ቢሆንም በጠባብ ውጤት አሸንፎ እናልፋለን የሚል እምነትም በበርካታ የማንቸስተር ዩናይትድ የስፖርት ቤተሰቦች እምነት ተጥሏል ማለት ነው። እንግዲህ ምሽት አምስት ሰዓት ሲል በኦልድ ትራፎርድ ታላቅ ትንቅንቅ ይደረጋል። እንግዲህ ምን አይነት ውጤት በጨዋታው ይመዘግባል የሚለውን አብረን የምናየው ይሆናል ማለት ነው።